እንካስላንት ያው ወደ ወሳኝ ወታደራዊ ዝግጅት ተሸጋግሯል። ኢራን በመሬት ውስጥ የሚገኝ የሚሳይል ከተማ እንዳላት ለዓለም ስታሳይ አሜሪካም ኢራንን እንዴት አድርጋ እንደምትነርታት እየጠቆመች ነው። ዶናልድ ትራምፕም ኢራን የኒውክሌር መርሃ ግብርሽን ወይ አቁሚ፣ ካልሆነ ትመቻለሽ ብለዋል። የትኛው የጦር አውሮፕላን፣ የትኛው ቦምብ፣ የትኛው የጦር ቤዝ እንደተመረጡም ታውቋል። አሜሪካ አሉኝ ከምትላቸው ቦምብ አውራጅ አውሮፕላኖች አንዱ የሆነው ቢቱ የጦር አውሮፕላን ከሚዙሪ ዋይትማን የጦር ሰፈር ተነስቶ አሁን ዲየጎ ጋርሻ በተባለው ወሳኝ ደሴት ላይ ሰፍሯል። ምሽግና ኮንክሪት ደርማሽ የሆኑ ቦምቦችም ተጭነው ደርሰውለታል። ሀያ ገደማ ቢቱ አውሮፕላን እንዳላት የሚነገርላት ዋሽንግተን ወደዚህ የጦር ሰፈር ስምንት የሚሆኑትን መውሰዷ ከየመን እስከ ኢራን ለጆሮ የሚከብዱ ጥቃቶችን ልትፈጽም ዝግጁ እንደሆነች ግምት ተወስዷል። በአንዳንድ ዘገባዎች ላይ የተላኩት ቢቱ ቦምበሮች አራት ናቸው። የሚል ቁጥር ተቀምጧል። በምዕራብ እስያ ለምትፈጽማቸው ጥቃቶች የአረቦቹን የጦር ሰፈር ስትጠቀም የነበረችው አሜሪካ ብዙም ባልተለመደ መልኩ ዲዬጎ ጋርሺያን ለቀጣዮቹ ድብደባዎቿ ልትጠቀም እንዳሰበች ግልጽ ሆኗል። በአቀማመጡ ቁልፍ ስፍራ ላይ መገኘቱ የሚነገርለት ደሴቱ የቻጎስ ደሴቶች ኅብረት አንድ አካል ነው። ከማልዲቭ 700 ኪሎ ሜትር የሚርቀው ይህ ደሴት እንግሊዞች ለክፉ ቀን ብለው ካስቀመጧቸው ደሴቶች አንዱ እንደሆነ ይነገርለታል። የአፍሪካዋ ሞሪሽስ ይገባኛል የምትለው ዲየጎ ጋርሺያ በህንድ ውቅያኖስ ከሚገኙ ዓይን ማረፊያዎች አንዱ ነው። እንግሊዝ ለሞሪሽስ አስረክበዋለሁ የምትለው ይህ ደሴት እስካሁን በኃያላኑ እጅ ይገኛል። ቅኝ የገዛቻቸው ሀገራትን ሙሉ ለሙሉ ለቃ መውጣት የሚከብዳት እንግሊዝ፣ ቆጵሮስ ላይ የጦር ሰፈር እንዳስቀረችው ሁሉ ይህንንም በተመሳሳይ መንገድ ይዛው ቆይታለች። የደሴቲቱን 1500 ነዋሪዎች ያለምንም ካሳ ወግዱ ብላ ያባረረችው እንግሊዝ የጦር ሰፈር የገነባችበትን አካባቢ ከአሜሪካ ጋር ትጋራዋለች። አሜሪካ እንደ አውሮፓውያን አቆጣጠር በ1966 ይህንን የጦር ቤዝ ለ50 ዓመታት ከእንግሊዝ በሊዝ ተከራይተዋለች። ተጨማሪ 20 ዓመታት የማራዘም መብትም አላት። ለንደን ነዋሪ ነቅላ በያዘችው ደሴት ጭራሽ አከራይና መብት አሻጋሪም ሆናለች። ይህ ደግሞ የዘወትር ተግባሯ ስለሆነ ብዙም አያስደንቅም። የጦር ቤዙ አሜሪካ በባሕረ ሰላጤው ጦርነት ወቅት ኢራቅን ለመደብደብ ጥቅም ላይ አውለዋለች። አፍጋኒስታን ላይ ለተሰማሩ የጦር አውሮፕላኖችም መነሻ ነበር። የአሜሪካ አውሮፕላኖች ነዳጅ ከሚቀዱባቸው ስፍራዎች አንዱ በመሆንም አገልግሏል። አሜሪካ ለእንግሊዝ የምትከፍለው የተለየ ክፍያ እንደሌለ ይነገራል። ይልቁኑ ለእንግሊዝ በምትሸጣቸው ረጅም ርቀት ሚሳይሎች ላይ የዋጋ ማስተካከያ ያደረገችበት ምክንያት ይህ ደሴት ነው። ይህ ጦር ቤዝ አሁን ወሳኝ ግዳጅ ይጠብቀዋል። በየመንና በኢራን ላይ የሚወርደው ቦምብ የሚነሳው ከዚህ የጦር ቤዝ ነው እየተባለ ይገኛል። ለዚህ ደግሞ ወሳኙ ምክንያት ርቀት ነው። ዴጎ ጋርሻ ከየመን 3700 ኪሎ ሜትር ገደማ ይርቃል። ከኢራን የሚርቀው ደግሞ 4800 ኪሎ ሜትር ያህል ነው። የየመኖቹ ሁቲዎችም ሆኑ ዋናዋ ኢራን ይህን ደሴት በቀጥታ ማጥቃት የሚችሉበት ባሊስቲክ ሚሳኤል የላቸውም። ከበዛ ከበዛ 3000 ኪሎ ሜትር ገደማ የሚተኮስ ሚሳኤል ነው ያላቸው። እናም ከዲየጎ ጋርሻ ሆኖ ማጥቃት በደህንነት ስሜት ማጥቃት እንደማለት ነው። ለምሳሌ አሜሪካ ኳታር ከሚገኘው የጦር ቤዟ ብታጠቃ ርቀት መቀነስ ትችላለች። ይሁንና ኢራን መረጃው ቢደርሳት አፍንጫዋ ስር ባለችው ዶሃ ላይ በመተኮስ ጥቃቱን ከጀምሩ ማክሸፍ ትችላለች። ሌላኛው የአሜሪካ ስሌት ደሴቱን ከቢቱ ቦምብ ጣይ አውሮፕላን ጋር ማጣመር ነው። የኖርዝሩፕ ግሩማን ኩባንያ ምርት የሆነው ቢቱ ቦምብ ጣይ አውሮፕላን በሁለት ዋና ዋና ጉዳዮች ይደንቃል። የመጀመሪያው ከራዳርና ከአየር መከላከያ ስርዓቶች መሰወር መቻሉ ሲሆን ሁለተኛው ጉዳይ እጅግ ግዙፍ ቦምቦችን መሸከም መቻሉ ነው። በትንሹ ሀያ ቶን ገደማ ጭነት መሸከም ይችላል። የአፍጋኒስታን ዘመቻ ላይ እንደ አውሮፓውያን አቆጣጠር በ2001 ሲሳተፍ ያሳየው ብቃትም ይደነቅለታል። የአፍጋንን አየር ክልል ጥሶ ለ44 ሰዓታት ያህል መብረር መቻሉ አምራቹ ኩባንያ ሳይቀር በድረገጹ ገድሉን ተመልከቱልኝ ብሎ እንዲጽፍ አስገድዶታል። የአፍጋኒስታን ግዳጁን ጨርሶ ለ45 ደቂቃ ካረፈ በኋላ ወደ ሀገሩ አሜሪካ ሚዙሪ በመመለስ ለሰባ ሰዓታት በግዳጅ ላይ መቆየቱም ይነገርለታል። 15 ኪሎ ሜትር ከምድር ላይ ከፍ ብሎ መብረሩም ሌላው አስገራሚ ችሎታው ነው። በአንድ ጊዜ በጫነው ነዳጅ 110 ኪሎ ሜትር መጓዝ ይችላል። ነዳጅ ደግሞ የሚቀዳ ከሆነ 18,000 ኪሎ ሜትር መብረር ይችላል። 21 ሜትር ርዝመት 5 ሜትር ቁመት ያለው ቢቱ አውሮፕላን ክንፎቹ ብቻቸውን 52 ሜትር ይዘረጋሉ። ይህ የጦር አውሮፕላን ከዲጎ ጋርሻ ኢራን ደርሶ ቢመለስ ነዳጅ ሳይቀዳ የመጣበትን ግዳጅ መፈጸም ይችላል። ይህ የሚሆነው ግን በኢራን ጥቂት ሰዓታትን ብቻ ማሳለፍ ከቻለ ነው። ኢላማዎችን በመለየትና በመምታት ጊዜ ከወሰደ ግን ድጋሚ ነዳጅ መቅዳት ይኖርበታል። በእርግጥ በእንዲህ አይነት ግዳጅ ወቅት እንደ ሲ17 የመሳሰሉ የጦር ትራንስፖርት አውሮፕላኖች ድጋፍ ለመስጠት መመደባቸው አይቀርም። ይህ የጦር አውሮፕላን ወደ ኢራን ገብቶ ጥቃት የሚፈጽም ከሆነ የሚጠቀምበት ቦምብም ይታወቃል። የተለያዩ መገናኛ ብዙሃን በአንድ ድምፅ ጂቢዩ 57 ይሆናል ባይ ናቸው። ይህ ቦምብ እጅግ ግዙፍ ከመሆኑ የተነሳ ቢቱ መጫን የሚችለው ሁለቱን ብቻ ነው። 14000 ኪሎ ግራም ወይም 15 ቶን ገደማ የሚመዝነው ጂቢዩ 57 ጫን ብሎ ጉዳት ማድረስ የሚችል ነው። ጠንካራ ምሽጎችን፣ ከመሬት ስር የተቀበሩ ህንፃዎችን እና ተቋማትን ወደ አመድነት መቀየር ዋናው መተዳደሪያው ነው። ቦምቡ ግዙፍ ይሁን እንጂ በዘመናዊነቱ አይታማም። በጂፒኤስ ስርዓት የሚታገዝ ኢላማው ላይ ሂድ ተብሎ ቢላክ መልእክቱን በመናገር የማያሳፍር ነው። በቦምቡ ጫፍ ላይ የተገጠሙለት አራት ሞተሮችም እንዴት ወደ ኢላማው መጓዝ እንዳለበት ይቃኙታል። ቢቱ የጦር አውሮፕላን ይህንን ቦምብ ሲፈልግ በቀጥታ በኢላማው ላይ መጣል፣ ካልሆነም ኢላማው ላይ ሳይደርስ ሸርተት አድርጎ መላክ ይችላል። ቦምቡ ከመሬት በታች 60 ሜትር ድረስ ዘልቆ ጥፋት እንዲያደርስ ተመርቷል። በሌላ አነጋገር ሀያ ፎቅ ያለው ከምድር በታች የተገነባ ግዙፍ ሕንፃ ማውደም ይችላል ማለት ነው። አሜሪካ እንዲህ ማቀዷ በስፋት እየተዘገበ ቢሆንም ሁሉም ነገር አልጋ ባልጋ ይሆናል ማለት አይደለም። ኢራን ባቫር 373 እና S300 የተሰኙ የአየር መከላከያ ስርዓቶች ያሏት ሀገር ናት። እነዚህ ስርዓቶች ቢቱን መጥተው መጣላቸው ላይ እርግጠኛነት ባይኖርም አውሮፕላኑ ስራውን በቀላሉ እንዳይሰራ መፈተናቸው አይቀርም። ኢራንም እንዲህ አይነት ጥቃት የሚፈጸምባት ከሆነ በዚያው ያሉትን የአሜሪካ የጦር ቤዞች በመምታት ልትበቀል ትችላለች። በእርግጥ ይህንን ብታደርግ ከአረብ ሀገራት ጋር መጋጨቱ አይቀርም። ምክንያቱም እነዚህ ሀገራት የአየር ክልላቸውን ለኢራን ጥቃት የመክፈት ፍላጎት እያሳዩ አይደለም። ለዚህም ይመስላል የዶናልድ ትራምፕ አስተዳደር በቀጥታ ማንንም ሳያስፈቅዱ ከደሴቱ ተነስቶ ኢራንን መምታት እያሰበ የሚገኘው አሜሪካ። ሲጀመር ይህንን ሁሉ ግርግር መፍጠር የፈለገችው ኢራን ላይ ጫና ለማሳደር እንደሆነ ይታመናል። ትራምፕም በኦማን በኩል ለኢራን የላኩት ደብዳቤ ይህንን የሚያመላክት ነው። ወይ የኒውክሌር ግንባታችሁን ለማቆም ፈርሙ፣ ካልሆነ ጦርነት ይጠብቃችኋል ሲሉ ነው ፕሬዚዳንቱ ኢራንን ያስፈራሩት። ኢራን ግን ከአሜሪካ ጋር ለማውራት ፍቃደኛ ነኝ፣ በማስፈራራትና በማስደንበር ግን የሚመጣ አንዳችም ለውጥ የለም ብላለች። መብረቅ እያሳዩ በጥፊ የሚማቱት ትራምፕ ግን ሙሉ ለሙሉ ኢራንን አያጠቁም ብሎ ፋይል መዝጋት አይቻልም። የኢራን አብዮታዊ ዘብ የቁድስ ኃይሎች አዛዥ የነበሩትን ጄኔራል ቃሲም ሱሊማኒን በባግዳድ አየር ማረፊያ ያስገደሉት ትራምፕ የሚሞክሯቸው ጀብዶች የሉም ማለት አይደለም። ይሁንና የኢራን ምላሽ በቀጥታ ጉዳት ባያደርስም በአካባቢው የሚገኙ የአሜሪካ ጥቅሞች ላይ የረጅም ጊዜ ጉዳት ማድረስ ላይ ትኩረቱን ሊያደርግ እንደሚችልም ይገምታል።